የከተማና መሠረተ ልማት ሚኒስቴር ለፌዴራል ጠቅላይ ፍርድ ቤት ከ48 ቢሊዮን ብር በላይ በሆነ ወጪ ህንፃ ለማስገንባት የሚያስችል ስምምነት ተፈራረመ። የህንፃ ፕሮጀክቱ 5900 ካሬ ሜትር ላይ የሚያርፍ ሲሆን ግንባታውን በ600 ቀናት ለማጠናቀቅ መታቀዱም ተጠቁሟል። ዝርዝሩ የቴዎድሮስ ደሴ ነው እንደሚከተለው ይቀርባል። የከተማና መሠረተ ልማት ሚኒስቴር የፌዴራል ህንፃዎች ግንባታ ፕሮጀክት ጽሕፈት ቤት ለፌዴራል ጠቅላይ ፍርድ ቤት ከ48 ቢሊዮን ብር በላይ በሆነ ውጪ ህንፃ ለማስገንባት ከኤርጋለም ኮንስትራክሽን ድርጅት ጋር ስምምነት ተፈራርሟል። ስምምነቱን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምረትና በከተማና መሠረተ ልማት ሚኒስቴር የፌዴራል የመንግስት ህንፃዎች ግንባታ ፕሮጀክት ጽሕፈት ቤት ኃላፊ ኢንጂነር ዳዊት ማሪው ፈርመውታል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምረት ተቋሙ ከአሁን በፊት አገልግሎት የሚሰጥበት ሕንፃ ደረጃውን የጠበቀ ባለመሆኑ ምቹና ቀልጣፋ አገልግሎት ለመስጠት አስቸጋሪ እንደነበር አስታውሰዋል። ካአሁን የምንገለገልባቸው ቦታዎች ለዚህ ተብሎ የተሰሩ ስላልሆኑ አገልግሎቱን ደረጃውን በጠበቀ ሁኔታ ለመስጠት የማያስችሉ ነበሩ። የመዝገቦች እንቅስቃሴ፣ የተገልጋዮች አገልግሎት መስጫ ቦታ፣ የዳኞች የድጋፍ ሰጪ ሰራተኞች የስራ ቦታ አመቺ አይደለም። ይህንን በሙሉ የሚቀርፍ ነው። ከዛ በተጨማሪ ለዚህ ዓላማ ለመገንባታቸው አንዱ የሚፈጥረው ችግር አሁን ልንጠቀማቸው ያሰብናቸውን ቴክኖሎጂዎች እዛ ውስጥ ለማካተት በዙ አስቸጋሪ ሁኔታ ነበረ። አሁን የሚሰራው ሕንፃ ግን ይህን ግምት ውስጥ ባስገባ ዘመኑን ግምት ውስጥ ያስገባ አዳዲስ ቴክኖሎጂዎችን መጠቀም በሚያስችል ሁኔታ ዲዛይኑ የተሰራ ስለሆነ ለዚህ ምላሽ የሚሰጥ ነው። የከተማና መሠረተ ልማት ሚኒስቴር ሚኒስትር ጫልቱ ሳኒ በበኩላቸው ግንባታውን ለማጠናቀቅ 600 ቀናት እንደሚፈጅ በቅርብ ብያዝም ከታቀደለት የጊዜ ገደብ ቀድሞ ለማጠናቀቅ ሚኒስቴር መስሪያ ቤቱ ድጋፍና ክትትል ያደርጋል ብለዋል። እንግዲህ ደግሞ የጠቅላይ ፍርድ ቤት ደግሞ ሲሆን ታሪካዊነቱ የፍትህ ስርዓቱ ላይ ትልቅ አስተዋጽኦ ማበርከት የሚችል የሎካል አቅማችን ማደጉን የምናረጋግጥበት ማሳያ ፕሮጀክት ነው የሚሆነው ና ክትትሉም፣ ቁጥጥሩም ኮንትራክተሩም በተለመደው መንገድ ሳይሆን ከተለመደው ወጣ ባለ መንገድ ነው መሰራት አለበት ብለን የምናምነው እኛ እንግዲህ የምንስማማው ምንም እንኳን በዶክመንት 600 ቀን ቢባልም እኛ ከ600 ቀን ወዲህ ነው የምንጠብቀው ማለት ነው። ይሄንን እኔ ሳላፍር መናገር እችላለሁ፣ ክቡር ፕሬዚደንት። የግንባታ ፕሮጀክቱ ተቋራጭ ይርጋለም ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ሲሆን ማህበሩ ግንባታውን በታለመለት የጊዜ ገደብና በጥራት ሰርቶ ለማስረከብ ቁርጠኛ መሆኑን የማህበሩ ባለቤት ኢንጂነር ዘላለም ወልዳ ማንኤል ተናግረዋል። እንግዲህ ይህ ዓለም አቀፍ ጨረታ የወጣውን ያው ከውጭ ተወዳዳሪዎችም ጋር ሆነን አሸንፈን ይህን ደረጃ ለመደረስ መንግስትም አምኖን ይሄ ስለሰጠን በጣም አመሰግናለሁ። እንግዲህ ስራውን በተባለ ፍጥነትም በጥራትም በሚመጥን መልኩ ያው ለትልቅ ኃላፊነት የሚፈለግ ህንፃ በመሆኑ ይህንን በተባለ ጊዜ ለመስራትም ቃል ገባለሁ። በተባለ ጊዜ በጥራት ለመፈጸምም ያው ቃል ገባለሁ፣ እናደርሳለን። ከእግዚአብሔር ጋር ስለሰጣችሁን እድል ደግሞ አመሰግናለሁ፣ ላችሁንም አደርሳለሁ። ያው ግንባታ ፕሮጀክቱ ባለ 16 ወለል ህንፃ የሚያካትት ሲሆን ከ4.8 ቢሊዮን ብር በላይ በሆነ ውጪ ለማጠናቀቅ መታቀዱም ተጠቁሟል።